የኛ ይበገሬዎች እንዴት ናችሁልኝ? ደና ናችሁ ወይ? ፕሮግራሙ እንግዲህ እየተካሄደ ይገኛል። ሁላቸውም ተሰባስበው ጸጉራቸው አሰርተው ሜካፓቸው ተቀብጠው ተቀብተው የኔ ማሮች፣ የኔ ጀግኖች፣ የኔ አይጠጋት ጠገቦች ሁላቸው እውነት ነው ምላችሁ፣ በደንብ አድርገን ነው የምናመሰግነው። በመቀጠል ደግሞ ፕሮግራሙ እየተካሄደ ይገኛል። ዘጠኝ ሰዓት ነበረ ይጀመራል የተባለው። ቅድም እንግዲህ ወደ ጉዞ አድርገዋል፣ ወደ ወደሚሄዱበት ማለት ነው ወደ መርከባቸው። ውድ ቤተሰቦች እንዴት ዋላችሁልኝ? ደና ዋላችሁልኝ አይደል? ሰላም ናችሁ እንዴት ነው ደስ ደስታው እንዴት እያደረጋችሁ ነው? ለማንኛውም ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እናንተ ላይክ አድርጉ፣ ምክንያቱም ሪፖርት ስለሚያደርጉት እናንተ ደግሞ ላይክ በማድረግ ነው ቻናላችንን የምትታደጉት። ነው የሚባለው ወይስ የምትጠብቁት? ጠብቁለት እና ለማንኛውም ምድረ ጅላጅል እንዴት ናችሁ? ደህና ናችሁ አይደለም ወይ? እየተካሄደ ነው ፕሮግራሙ። እንዴት ዋላችሁ? ደህና ናችሁ ወይ? እኔን ልሳደብ አይደለም የመጣሁኝ ውድ ቤተሰቦቼ፣ ፕሮግራሙ እየተካሄደ እንደሆነ ነው ልነግራቸው መጣሁኝ እንጂ ልሳደብ አልመጣሁም፣ እና አልሳደብም። አልስ ቦታ ተስጧቸው በቀንሿቸው መጠ ጠነሽ ማለት እንዴት ማለት እንደሆነ ታውቁም። እንደ ንቆ መተው የሆነ ሰው አድርጋችሁ አትያቸውና፣ እልፍ ልፍ በሉ። ለማንኛውም ፕሮግራሙ እየተካሄደ ነው። የኛ አይጠገብ ጀግኖች፣ ደግሞ አይበገሪዎች፣ እጅ የማይሰጡ ጀግና ሴቶች ደግሞ በቃ ለማንንም አሉ ባልዴ፣ ለማንንም ምላሳም፣ ለማንንም ጋጠወጥ ቦታ ሳይሰጡ እንግዲህ ጸጉራቸው ተሰርተው ምን ብለው ተስተካክለው ለብሰው ማድረግ ያለባቸውን ነገር በሙሉ አድርገው ወደ ፕሮግራሙ እንግዲህ ሄደዋል ማለት ነው ውድ ቤተሰቦች ልክ ዘጠኝ ሰዓት ዘጠኝ ሰዓት ስላችሁ በኢትዮጵያ ነው ዘጠኝ ሰዓት በዱባይ ደግሞ ወደ አራት ሰዓት በእኛ በሳውዲ ወደ ሶስት ሰዓት አካባቢ ነው የሄዱት ማለት ነው የሚጨርሱት ማታ ሶስት ሰዓት ተኩል ነው የአብርሽያ የአብርሽና የሩታዬ ደግሞ ፕሮግራሙ እንግዲህ ዛሬ አይለቀቅም ምክንያቱም ስለማይደርስ በተቻለ መጠን በየትኛውም ሰዓት ይልቀቆለን ችግር የለብንም ነገር ግን ደስታችን ነው የምንፈልገው የእናንተ ደስታ ደግሞ ለእኛ ያስደስተናል ምክንያቱም እኛ ሰው ነን ልክ እንደናንተ የሰው ደስታ ያስደስተናል እናንተ በጣም ምርጥ ሰዎች ናቸው። ለሰው ደስታ በሰው ደስታ የምትደሰቱ ለሰው አዛኝና ሩህሩህ የሆናችሁ ልጆች ናቸው። ስለዚህ በእናንተም ደስታ ደግሞ እንድንደሰት ግዴታችን ነው ማለት ነው። በመቀጠል ደግሞ ሁሉም ተገኝተዋል። ውድ ቤተሰቦች ፕሮግራሙ ላይ የተዘጋጁ ሴቶች ነበሩ። የኔ ጀግኖች የኔ ጀግኖች የምሬን ነው የምላችሁ። ለምንም ነገር እጅ የማሰጡት የተዘጋጁ ሴቶች ነበሩ። ሁላቸውም ተስተካክለው በቃ ለብሰው ዘንጠው ጸጉራቸው አሰርተው ሜካፓቸው ተቀብተው በሙሉ ሄደዋል ተደርገዋል ማለት ነው የቀረ የለም የቀረ ማን ነው ተሳዳቢውና ምላሷም በቃ ዝም ብሎ ይሄ ተዘፍዝፎ ስድብ ላይ ተዘፍዝፎ ለሚውል ነው እናንተ ደግሞ ለጋጠወጥ ቦታ ባሰጡ ባይነ እኔ ያርስ ጥንቃውን በኋላ ተግባባን አይደለ ልክ ልክ መነገር ያለበትን ሰው ልንነግራዎችን እንችላለን ከዛ ውጭ ግን ምንም አይነት ቦታ አንሰጥም ምክንያቱም አትሰዳደቡ መልስ አትመላለሱ ተብለናል ማን ነው ያለው እሱም አብረሽ እራሱ በራሱ አፍ ተግባባን አይደለ ውድ ቤተሰቦቼ ምክንያቱም እነሱ እስከዛሬ ድረስ መልስ መመለስ ቢፈልጉ ለብዙ ሰው ይመለ ይመልሱ ነበረ። ስለዚህ መመለስ ስለማይፈልጉ ንቀው በቃ፣ እኛም እንደነሱ ኮስተር ማለት አለብን፣ መናቅ አለብን። እናንተ ግር ብላችሁ የሆነ ቦታ ትሄዳላችሁ፣ ቢዩ ታስቆጥራላችሁ። ብቻ ምንም ማለት እንዳለብኝና ምን ማድረግ እንዳለብኝ አላቅም። ወይ ልበላችሁ እናንተ ማለት ነው ውድ ቤት ሰዎች፣ እንደዚህ የሚሳደቡትን ሰዎች ጋር እየሄዳችሁ ምንት ምትሉ ልጆች ባገኛችሁ እኔ ነው ብላችሁ በርበሬ ነበረ ማጥናችሁ በረዘጋና

እና ለማንኛውም ሀሲና የ የኔ ውድ ዩቱብ ሰፈር ላይ እንግዲህ አንቺንሽ ላይ በምከፍትው ላይ ብክፈችላቸው ዘና ፈታ እንዲሉ እንዲጫወቱ የእኛ አዛኞች የእኛ እንቁዎች እህቶቻችንን ፏ እንዲሉ ሀሲና ቤት ትከፍትላችኋለች ብዬ አስባለሁ። ትከፍታለች እሷ ላይ ብላይ በመቀጠል ደግሞ ሩታማ ታማይላብ ወደ ቲክቶክ ሰፈር ትከፍታለች። ሌላ ደግሞ እዛ ፕሮግራሙ ላይ የሚገኙ ልጆች አሉ እነሱም ላይ ቢገባሉ፣ ያንን ደግሞ ችግር የለውም እናስተላልፍላቸዋለን። እኔ ላይ በመግባት አልችልም፣ በጣም ይቅርታ። ነገር ግን ተዛ ፕሮግራሙ ላይ ተገኝተው የሚገቡ ልጆች ላይ ሲገቡ ሌላ ሰው ልክላቸዋለሁ ማለት ነው። ምክንያቱም ወደ ዩቱብ እንዲመጣ ወደ ቲክቶክ መሄድ የማይችሉ ወደ ዩቱብ እንዲመጣላቸው አደርጋለሁ። እኔ ሞቼ ነው ቆሜ ነው እህታቸው። እውነቴ ነው የምላችሁ፣ እንዲመጣላችሁ ቀጥ አድርጌ ነው ማስመጣላችሁ። ሀዲ ማጣፋጨዋለች፣ ሀሴና አለች። ስለዚህ ሁለቱም እንዲያስተላልፉ እናደርጋለን ማለት ነው። ውድ ቤተሰቦች ለሆነ ያውም እንኳን ደስ አላቸው እናንተ ሀዊ እሄዳለሁ ሊሄድ ነው ወደ ዱባይ ብላኝ ነበረ። ጠፍተሽ ነው አንቺ ልጅ ወይ ሴት ሄድሽ? ቤቴ ጠፍታለች። ረዘ ነው የምጠይቀው ዊ ኧረ አይቻታለሁ፣ ቅድም በሆነ ቤት አይቻታለሁ። እውነቴ ነው ምላቸው ምን ነው አንቺ ልጅ እየተሳደበች ነው። ቤቷን አልኮ ምትን ብለሽ ነው ሳ ዋ አይቻታለሁ። እውነቴ ነው ምላቸው እና ለማንኛውም ዛሬ እንግዲህ እውነት ለመናገር ጸጉሻና ዳኒ ሞተው ነበረ ከሞት ነው የተረፉት ሲል እንትና ኢሳቅ እኔ ደንግጬ ጠየኩኝ ማለት ነው። ስጠይቅ አው ሰምጠው ነበረ ተባለ እና አላህ ነው ያወጣቸው። እውነት ለመናገር ብቻ በጣም ከባድ ነው። የማንንም መሳቂያ እንኳንም ያልሆናችሁ። በመቀጠል ደግሞ የእኛ ሰው አዛኝ አይደለም እኮ በጣም የተረገመ ህዝብ ነው ያለን እውነት ለመናገር እና ኢሳቅ እንደዛ ብሎ ሲናገር እዛውም እንደዛ ባደረገው ብለው እየተሳደቡ ነበረ ብዙዎቻቸው። ሲሳደቡ ኢሳቅም ተናንዶ እናንተ ምን አይነት ፍጡር ናችሁ? ምን አይነት የተረገማች ከየት ነው የመጣችሁ? ነው ያለ። እውነት ለመናገር ይህንን አቅል ለሰው ልጅ አዛ ያደርጋሉ ማለት ነውና፣ ለማንኛውም እንኳንም ከዛች ፈተና ወጡ። ሌላ ነገር አይባልም። ብቻ ላ አደለ ለሰው ልጅ ሞት ክፋት። እኔ ለምን እንደሚያስቡ አላውቅም። አብሮሽና ሩታ ላይ ቅናት ነው፣ እሺ ኦኬ፣ አምናዳል። ነገር ግን ይሄ ዳኒና ጸጌ ላይ ሞት ላይ፣ ለምሳሌ ሞት ላይ ከሞት ነው የተረፉት ሲባል እንደዛ ብለው ሲሳደቡ፣ ብቻ እኔ አላውቅም። ውድ ቤተሰቦች እውነት ለመናገር ሰው በቃ ያዝንልኛል፣ ከሞትኩ ሰው ያነሳኛል፣ ከሞትኩ ብላችሁ እንዳታስቡ በጭራሽ። ከቤተሰቦቻችሁ ውጪ እንዴ ሚዲያ የሚታየው ኢትዮጵያዊ ናት? ኢትዮጵያዊ ነው እንዴ? ለመቼ ነው ኢትዮጵያዊ የምትሆኑ ማለት መቼ ነው አንድ የምትሆኑት? ወይኔ የበላቸው ለማንኛውም፣ ባጃችሁ ግቡ እናንተ። እውነት ነው የምላቸውና ሲቸገር ሲጠማ ሲራብ ሲታማም እንደጋገፋለን ነገር ግን ለሰው ልጅ በዚህ ክል ክፋት ላ ለማንኛውም ጸጉሻ ና ዳኒሻ እንኳን አላህ ተረፋቸው። እውነት ለመናገር ስልኩ ሰምጠ አሉ ስልኩ ሰምቷል። ስልክ ናት እንግዲህ፣ በዳኒ በራሱ እየመጣው በስልኩ ሄደዋል። እንኳንም ሄደ ፕሮግራማችሁ አጣጥማችሁ በደንብ አድርጋችሁ እንደምታካሄዱ ተስፋ እናደርጋለን። እና ለማንኛውም አብርሽና ሩታ እየራሱ ውድ ቤት ሰዎች ሆነ አላወራኋቸው እንዴ እነሱ እና እነሱ እርታ፣ ያው ኩፌራ ሄዳ ተስተካክላ ምናምን፣ እናንተ ሚኪያጅ ምናምን አስተካክለው ጨርሰው፣ ያው ወደ ፕሮግራሙ ጉዞ ልናደርግ ነው አሁን ብሎ ነበረ ቅድም ማለት ነው አብርሽ ራሱ እና መልካም ምኞታችን እንግዲህ ገልጸን በጣም እናመሰግናለን ከልብ ክበሩልን። እናንተን የመሰለ ቤተሰብ ስለሰጠን እውነት ለመናገር ፈጣሪያችን እናመሰግነዋለን። አላብርሽ ማለት ነው። እኔ ደግሞ እኮ እኔ ተመልካች ብቻ እኮ አይደለሁም ጎረቤትህ ነኝ። እንዴ ምን እና ብትሆኝሽ ጎረቤት ራሱ የሆነ እኮ ምቀኛ ሆኖ የለም ወይ በአሁን ሰዓት? ኧረ ተው በእንትን በምንድን ነው ስሙ ምንድን ነው? በጾም ሰርግ አለው የምትሉ ልጆች ደግሞ ሰርግ አይደለም ተብላችኋል። ቀለበት እንጂ ሰርግ አይደለም። ለእነሱ ደግሞ እነሱ ያቀሉ ብለናል ብለን ብዙ ጊዜ ተናግረናል። ስለዚህ በምንም ነገር ልንነከር አንፈልግም። ስለዚህ ቀለበት እንጂ ሌላ ነገር የለም። ሰርጉ ደግሞ ትንሽ ወደ ኢትዮጵያ ካገቡ ትንሽ ወር ምናምን ነው። እኔ መድረስ ፈልጋለሁ። እውነቴ ነው። ምላችሁ ፍትህ ጠይቁልኝ እንድገባ ወደ ኢትዮጵያ። ለማንኛውም እስከዛ ሰብራ አድርጋቸው የለም እናንተም ፏዘና ፈታ በሉ። እሺ ተግባባን አይደለ? ስድብ ያለበት ቦታ እየሄዳችሁ ልባችሁ ቁስል ላታደርጉ። እንዲህ ምድረ ጋጠወጥ፣ ይሄ አሳዳጊ የበደላቸው ሌላ ምን እኮ። አሁን መሳደብ ሳልፈልግ ነው የገባውኝ፣ እና ለእናንተ ጥሩ ነገር ማስተላለፍ ገብቼ ይኸው የሚሳደቡ ብዙ ልጆች አሉ። እና ለማንኛውም ውድ ቤተሰቦች ጀግኖች ናችሁ፣ ጎበዞች ናችሁ። ሰላም ሆኖልን በያላችሁበት ማታ እንገናኝ።